የኢኪዩፕ ሚዲያ አገልግሎት ተከታታዮችን በሙሉ በጌታ ስም ሰላም እላችኋለሁ። አገልግሎታችን የኢኪዩፕ ሚኒስትሪ እና ኢኪዩፕ ሚዲያ ያው ላለፉት ብዙ ዓመታት ሁላችን እንደምናውቀው በአገራችን ያለች ቤተ ክርስቲያንን በብዙ አይነት መልኩ በማገልገል ላይ ይገኛል። የወንጌል መልክተኞችን በመደገፍ አገልጋዮችን በማሰልጠን እና በልዩ ልዩ መንገድ አብያተ ክርስቲያናትን ሲያገለግል የኖረ ተቋም እንደሆነ ያው ሁላችን እናውቃለን። ኢኪዩፕ ሚዲያ ደግሞ ያው የእግዚአብሔርን ቃል መልእክት ላለፉት ብዙ ዓመታት በተገኘው አጋጣሚ በሙሉ በዓለም ዙሪያ ተበትኖ ላለው ለእግዚአብሔር ሕዝብ በተለያየ መንገድ የጌታን ቃል የምናስተምርበት ሚዲያ ነው እና ዛሬ በፊታቸው የመጣሁት ያው እግዚአብሔር ረድቶን የኢኪዩፕ ሚዲያ ኢኪዩፕ ሚዲያ ኢንተርናሽናል በሚል በአሜሪካን አገር እውቅና አግኝቶ ተመዝግቦ በመንቀሳቀስ ላይ ይገኛል። ይህንኑ አስመልክቶ አገልግሎታችንን ለማስተዋወቅ እግዚአብሔርንም ደግሞ ለማመስገን አንድ ያሰብነው ፕሮግራም አለ። ኖቬምበር 17 ላይ ሰኞ ነው ቀኑ። ኖቬምበር 17 ሰኞ ማታ ከ6 ፒኤም ጀምሮ ዴንቨር በሚገኘው የአዲስ ኪዳን ቤተ ክርስቲያን አድራሻውን እዚህ ስክሪኑ ላይ የምታዩት አድራሻ እዛ ላይ ተሰባስበን እግዚአብሔርንም እናመሰግናለን፣ ፕሮግራሙንም ደግሞ ላውንች እናደርጋለን ማለት ነው እና ይህንኑ ፕሮግራም አንደኛ በዴንቨር አካባቢ ያላችሁ ወገኖች ተገኝታችሁ እንድትካፈሉ ጋብዛችኋለሁ። ሲክስ ፒኤም እንጀምራለን እስከ ኤይት ሰርቲ ድረስ የምንጨርሰው ፕሮግራም ይሆናል። ዝማሬ ይኖረናል። የእግዚአብሔርን ቃል እንማራለን፣ እንካፈላለን። ከዚህ በተጨማሪ ደግሞ ይህንኑ የማስተዋወቂያ ፕሮግራም በእኛ በኢኪዩፕ ሚዲያ ቻናላችን ላይቭ እናስተላልፈዋለን እና ፕሮግራሙ በሚተላለፍበት ሰዓት በኖቬምበር 17 ሲክስ ፒኤም በዴንቨር ሰዓት አቆጣጠር ላይቭ ደግሞ ጆይን እንድታደረጉንና አብረን እግዚአብሔር እንድናመሰግንና ኔክስት ቻፕተር የሚቀጥለውን ደግሞ የአገልግሎታችን ምዕራፍ አብረን በጸሎት ለእግዚአብሔር አሳልፈን እንድንሰጥ ጋብዛችኋለሁ። መልካም ጊዜ ይኖረናል ብዬ አምናለሁ እና እዛ አገኛችኋለሁ። ሁላችሁን ደግሞ ጋብዛለሁ። እግዚአብሔር ይባርካችሁ።